ፍቅርና አብርሽ ማለት ነው በታስመስሉ በጣም ደስ ይለኛል ማለት ነው። ምክንያቱም እዚህ ጋር ፍቅርም በጣም ጥፋተኛ ነሽ ማለት ነው። በመጀመሪያ ደረጃ ስትመጡ እናንተ እንደዚህ ሆናችሁ አይደለም የመጣችሁት ማለት ነው እና ፍቅር አንቺ ለሴት ልጅ ካሰብሽ፣ እውነት ሴት ልጅ ነሽና ለሩታት ካሰብሽ፣ መጀመሪያ ደረጃ አብርሽ ይህንን ጥያቄ ሲያቀርብልሽ ይህንን ነገር እንደዚህ ነው ሚስቴ ልጎዳት ነው ሚስቴን ደግሞ ላስቀናት ነው ሲልሽ፣ አንቺ አብርሽን ምንም ነገር ከሌለሽ ከአብርሽ ጋር ምንም አይነት ነገር ባትፈልጊ እንደዚህ ነገር አታረጊም። ለምን እንደሆነ ታውቂያለሽ? አብርሽ ይሄንን ነገር ሲያጠርብልሽ አይ አብርሽ፣ እኔ ይሄ ነገር ያስጠላል ይደብራል እና ካልሆነ እኔ በራሴ በግሌ ማስታረቅ እችላለሁ፣ እናንተ ቪዲዮ ውስጥ ሳልገባ እናንተ ቤት እራት ልበላ፣ ከአንተ ጋር ልዝናና፣ ወይም ከአንተ ጋር እየባየው በቃ የተለያዩ ነገሮች ሳልሰራ እኔ በራሴ በግሌ እናንተን ማስታረቅ እችላለሁ። ስለዚህ አንተ በሌላ መንገድ ብለሽ ብትመልሽው አብርሽ ይመለሳል። ለምን መጀመሪያ አብርሽ ይህንን ጥያቄ ሲያቀርብለት አንቺ ፊት ስለሰጠሹ እና አንቺ ደስተኛ ሆነች ስለተቀበልሹ ነው። ይሄ ነገር የተደረገው ማለት ነው። ሞር ደግሞ አንቺ ነገሩ ከቀዘቀዘ በኋላ ነው የመጣሁት፣ ምት ሁሌ ማለት ነው። እነ ዳኒ እነ ጽጌ ቢሰሩትም መጀመሪያ ቢይዙትም፣ ሮታ በነ ጽጌ በነ ዳኒ በነ ሜሪ እንደ አንቺ ልብ አልተሰበረችም ማለት ነው። ምክንያቱም አንቺ ነሽ ልቧን የሰበርሻት። ልቧን የሰበርሻት ነገር ደግሞ ቢኖር ምን እንደሆነ ታውቂያለሽ? ፍቅር። አንደኛ ነገር ፍቅረኛው ነሽ፣ ሁለተኛ ነገር ደግሞ እየወጣሽ በተመልካች ቪዲዮ አለ ሩታ እንዳለችሽ ማለት ነው። ቃል ግባልኝ እንዳት ከዳኝ እያልሽ ነበረ የምጠይቅው። ሲቀጥል ደግሞ አብርሽም ምን ነበረ የሚለው ከአሁን ወዲህ በሕይወቴ ውስጥ ማንም መግባት አይ አልፈልግም። ማንም አዞኝ ማንም ነግሮኝ አይደለም ሕይወቴ የሚቀጥለው እኔ ደስ እንዳለኝ ሕይወቴ መቀጠል ይችላለሁ ብሎ ነበረ ሲያወራው የነበረው ማለት ነው። አሰላሙ አለይኩም ወራህመቱላ ወበረከቱ ውድ ቤተሰቦቼ፣ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ግዝዝት ትርፍርፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ ሆኖ ውድ የአገሬ ልጆች እና ዛሬ ፍቅር የተናገረችው ነገር ምንም ነገር አልጣመኝም። አብርሽም ያለው ነገር ምንም ነገር አልጣመኝም። በትላንትናው ደግሞ ይቅርታ ስለጠየቅሻት እኔ በጣም ደስ ብሎኛል። ትናንትና ራሱ በጣም ጥፋተኛ ነበርሽ ፍቅር ሴት ልጅ ነሽና የሴት ልጅ ጉዳትዋን እያወቅሽ እንደዚህ ነገር ማድረግ አልነበረብሽም። ሲቀጥል ደግሞ አብርሽና ፍቅር ሆነ ብላችሁ ሩታን ለመስበር ነበረ። ሆነ ብላችሁ ሩታን ለማስቀናት ወይም ደግሞ ሩታን ገደል ለመክተት ነበረ የተነሳችሁት ማለት ነው። ግን አልተሳካላችሁም፣ አልሆነላችሁም ማለት ነው። በዚህ ና ክል ክፋት እናንተ ምን አስተማራችሁ? በዚህን አክል መላላጥ፣ በዚህን አክል መሆን እና አንቺና አብርሽ እኮ ፍቅርና አብርሽ ቤተሰብ ያልሰሩት ነገር እኮ የለም፣ ያላረጉት ነገር እኮ የለም። ሩታ ምን አረገች? ከይሳቅ ጋር መጣች እንጂ። ደግሞ ደጋግመሽ ደግመሽ ሁሌም ከቤት እንደወጣሽ እያልሻት ማለት ነው። አንቺ በሳቱ ለአንቺ ዛሬም እኮ ራስሽ ባፍሽ ተናገርሽ እኮ ፈቶ ሲያወርድ ራት ስንበላ እራት ሲጋብዘኝ በሳቱ በጣም ስሜቴ ደስ እያለኝ ነበር እያልሽ ነው። ይሄ ስሜት በአንቺ አይጠበቅም ነበር። ምክንያቱም ባሊና ሚስቶች ናቸው። በባሊና ሚስት መሃል መግባት አልነበረብሽም። ምክንያቱም ማስታረቅ አትችም አንቺ። ማስታረቅ ብትቺ እንደዚህ ያልነበረ ብታስተርቂ ራስሽን ሙሉ በሙሉ ገለልነት አውጥተች ከዛም በኋላ በተቻለሽ በጀርባም ይሆን ከፊት ለፊት የሚሆን ማስታረቅ ትቺ ነበር። ዛሬ ማለት እንዳለችሽም ሩታ ማለት ነው፣ የአብርሽና የሩታ ትዳር እንዳይፈርስ የአብርሽና የሩታ ቦታ መውሰድ ስለማትቺ እና በትዳራቸው መሀል መግባት ስለማትቺ ስላል ተሳካለሽ። ዛሬ ነገሩ ይቋጭ ብለሽ መውጣትሽ በጣም የተሳሳተ ነው ማለት ነው። ለሴት ልጅማ ብታስቢ ብታ ብታከብሪያት ከመጀመሪያ ጀምረሽ አብር ሲጠይቅሽ አልፈልግም ብለሽ መውጣት ትቺ ነበር። ይሄንም ነገር አልችልም ብቲ ማንም አይሰማችም። ምክንያቱም እያንዳንዳችን ቪዲዮ እየሰራን ነበረ። ሲቀጥል ደግሞ ለአንቺ ለፍቅር አዝነን ፍቅር ታይ በኋላ ትጎጃለሽ፣ በኋላ ትሰበሪያለሽ። ብዙ ብዙ ወንድሞች የራሱ ወንዶች ሳይቀር ሰርተውታል ይህን ቪዲዮ ማለት ነው እና አንቺ ትጎጃለሽ፣ ይቅርብሽ፣ ከብሪ፣ ስወት ራቂ በምንሳት። እንደውም የአንቺ አድናቂዎች እኛን እየሰደቡ ነበረ። ለምን ይሄንን እንዲመጣ ሩታና አብርሽ ደግሞ መቼም እንደማይለያዩ እያወቅን ማለት ነው። ይሄንን ነገር አውቀን ፍቅር ተመለሽ፣ ይቅርብሽ፣ ይሄ ነገር ያስጠላል፣ ይደብራል ስንልሽ አንቺ ሌላ ክርክር ነበር የምትከራከሪው። እንደ አብርሽ ያለቅ ንፍጡን እየጠረቅሽ ማለት ነው። አብርሽ ሌላ ሳምሬን ይዞ ስመጣ እንዴት አርግሽ የምትቆጪው የምታለቅሽው፣ ማስመሰል። ይሄን አክል ለወዴንስ ምን አረግ ናችሁ እሺ ፍቅርና አብርሽ በውስጣቸው ምንም ነገር አይኖር፣ ሩታንም ልትጎዱ ይሁን ምንም ይሁን ኦዲንስ፣ በዚህ ናክ ለእናንተ ምን ክፋት ምን ምን ተሰረችባቸው? እናንተ እኮ እኛ ወደን ፈቅደን ምን አያችሁ? እናንተን እኮ ማውጣት መጣል እኮ ይችላል። ኦዲንስ ግን ሁላችንም እናንተ ከህይወታችን እንዳናያችሁ እኮ ማድረግ እንችላለን። ለምን ኦዲንስ ደግሞ እንደ እናንተ ክፋት አይደለም? ምክንያቱም እናንተ አድጋችሁ እናንተ ተለውጣችሁ ማየት ስለሚፈልግ ነው እንጂ ኦዲንስ እኮ ይሄ ነገር በትክክለኛ ድራማ እንደሆነ ያውቃል። እስከ ዛሬ እየዘላላችሁ እየተጫወታችሁ ኖራችሁ ዛሬ ዛሬ ሩታም የራስዋን ህይወት ስትጀምር ሳትሰበር የራስዋን ጀግንነትዋን አንበስነትዋን ስታሳያችሁ ይህንን ነገር ብላችሁ መከራከር አትችሉም። በተለይ ደግሞ አብርሽ ሲከራከር እኔ በጣም ነው የደበረኝ ማለት ነው። ትላንትና ምንድን ነው የሚልሽ የነበረ አብርሽ ማለት ነው። ትላንትና፣ እሺ ሌላው ይቅርና ቤተሰብ፣ ትላንትና በተሰራው ቪዲዮ ማለት ነው እንዴ አብርሽ እኮነ አቃጥለሽ ድፍልኝ ሲልሽ፣ እሺ እኔ አቃጥል ደፋልለው ብለሽ መልስ የሰጠሽው ማለት ነው። እና አንቺ ለሴት ልጅ ምታስቢ ከሆነ ፍቅር ለሩታ ትንሽ እንኳን ቦታ ቢኖርሽ፣ እውነት ብዙ ነገር አድርጋለች። እሷ ናት ካብርሽ ጋር ያስታረቀችሽ ማለት ነው። በእጇ ብዙ ነገር ሆነሻል ማለት ነው። ያንን አስታውለሽ ማየት ነበረብሽ። የፈለገም ነገር ዩቱብሽን ቢቀዘቅዝ እኛ እናውቃለን። መስራት ትፈልጊያለሽ፣ ዩቱብሽን ማንሳት ትፈልጊያለሽ፣ ግን በዚህ ሁኔታ አልነበረም። የፈሰሰ ነገር ደግሞ ተመልሶ አይነሳም እና ፍቅር እባክሽን አሁንም ቢሆን ራስሽን ጠብቂ። ራስሽን ጠብቀሽ ከዚህ ነገር አሪቂ ማለት ነው። በራስንሽት ለምን እንደ በፊትሽ ለብቻሽ ከፏድ ጋር አሰሪ ማለት ነው። ለምን እዚህ ጋር አንቺ እየተነገደብሽ ነው እንጂ፣ አብርሽና ሩታ ይጣላሉ ብለሽ መቼም እንዳታምኝ። እውነት በጣም ጥፋተኛ ነሽ ፍቅር።